ጋይስ ነገሮች ወዴት እየሄዱ ነው? ወዴት ወዴት እየሄዱ ነው? የምር እኔ በጣም በጣም እየፈራው ነው አሁን ላይ ነገሮች። በቃ እያንዳንዱ የሚወራው ነገር በቃ ብዙ ነገር እሰማለሁ፣ ግን እዚህ ጋር መጥቼ እናንተንም ማስጨነቅ እኔም መጨነቅ ስለማልፈልግ አንዳንዴ ሰምቼ ባልሰማ ዝም ለማለት እሞክራለሁ። እና አሁን ደግሞ የሆነ እየተወራ ያለ ነገር አለ። ምንድነው? እሱም ብሩኬ ወደ ዱባይ ልሄድ ነው ፕሮሰስ ጀምሯል፣ ዱባይ ሊሄድ ነው የሚባል ወሬ በውስጥ አደረሱኝ። ቃልዬ ይሁን ትክክለኛ መረጃ አለሽ ወይ? ትላንትና ጀምረው ነው ይህን ጥያቄ የጠየቁኝ። ግን እኔ ብሩኬ ዱባይ ሊሄድ ነው የሚል መረጃም አልሰማሁም። ምንም የሰማሁት ነገር የለም ውዶቼ፣ እኔም እንደናንተ ዝም ብዬ እየተጨነኩኝ ነው። ግን ብሩኬ ዱባይ ሊሄድ ነው የሚለው በመጀመሪያ ብሩኬ ዝም ብሎ ድንገት ተነስዶ ዱባይ አይሄድም። ቢያንስ ሌላ ቢቀር ካይሚጋ ቢቀያየሙ፣ ካይሚጋ ቢደባበሩ፣ ካይሚጋ ቢጣሉ ቢያንስ ቤተሰቡን ሳይሰናበት አይሄድም። ጨረቃ ፋሚሊዎች ለጨረቃ ፋሚሊዎች ሳይናገር መጀመሪያ አይሄደም። ዝም ብሎ ድንገት ብድግ ብሎ የሚሄደው ነገር አለ ብዬ አላስብም። ሁሉም ነገር አንደኛ ድንገት ብድግ ብሏችሁ የምትሄዱበት አይደለም። ሁለተኛ ብሩኬ ማለት የታወቀ ነው፣ በዛ ላይ ደግሞ የዩቱብ ጓደኞች ኦልሬዲ ቤተሰብ ናቸው። እንደገና ደግሞ እነ ሙሽዬም እነ ሀብቴም አሉ። ሰው ለእነሱ ሳይናገር አይሄድም፣ ቢሄድ እንኳን ማለት ነው እና ብዙዎቻችሁ ያው እንደዚህ ብላችሁ የጠየቀ እኔም አይቻለሁ። በነገራችሁ ላይ ዩቲዩብ ላይ ያልሆነ መረጃ የውሸት መረጃ የውሸት ሪከርዶች ምናምን እየሰማችሁ እንደሆነ ይገባኛል። ያልሆነ ነገር ትክክለኛ፣ ምንም ያልተጨበጠ ነገር ስልክ አወራን፣ ከሌና ወራን ከሌ ጋር ደወልን፣ ከሌ ድምፅ ላከለን የሚሉትን እየሰማችሁ ብዙ ባትጨነቁ ደስ ይለኛል። ምክንያቱም እዚህ ጋ ከኔ ጀምሮ እኛ ጥቃቅን ዩቱ በሮች ነን እና ትናንሽ ዩቱ በሮች ነን ለማደግ የምንሯሯጥ ነን ለመስራት የምንሯሯጥ ነን። እነሱ ደግሞ ኦልሬዲ ለእኛ እንጀራ ከፍተው እያሰሩን ነው፣ ይነስ የሚደግም እያሰሩን ነው። በቃ እየሰራን ነው፣ እያደግን ነው። ሶ ምንም ብናወራ ማንም ምንም ቢል ዩቲዩብ ላይ የታየውን ሁሉ ወይም ደግሞ የሰማችሁትን ሙሉ ባታምኑና ባትጎዱ ደስ ይለኛል። ይሄ ይሄ የተደጋጋሚ ምክሬ ነው። ዩትዩብ ላይ በተወራ ነገ የተለያየ ወሬ ነው የሚወራው። ምክንያቱም ስለዚህ ሁሉንም ነገር እንደ ሀሳብ ያዙት እንጂ ባትጨነቁ። ለምን ዩትዩብ ላይ የሚወራው ከእውነት ይልቅ ውሸት ይበዛል። ዩትዩብ መንደር እኔ ግልጽ ነው የምናገረው። ይቅርታ አድርጉልኝ። ትበርስ ስለሆን እንትልል አልፈልግም። እውነት እውነቷን ለምን ትጎዱ እናንተ ለምን እህቶች ትጎዱ? አትጎዱ፣ ግድ የላችሁም። እና ይህን ስላችሁ በምክንያት ነው። ብሩኬ ዱባይ የሚሄድ ከሆነ ቢያንስ ለቤተሰቦቹ ያሳውቃል ብዬ ተስፋ አደርጋለሁ። በዛ ላይ ደግሞ እግዚአብሔር ነው የሚያውቀው። የሰው ልጅ ፈጣሪ የፈቀደለትን ነው የሚኖረው። ገባችሁ? እዚጋ እኛ ስለተጨነቅን እኛ ስላለቀስን የሀይሚና ምና የብሩኬ ፍቅር ይቀጥላል ማለት አይደለም። ምክንያቱም ማንም ሰው ፈጣሪ የጻፈለትን ነው የሚኖረው። አንዳንድ ጊዜ እኛ የፈለግነው አይሆንም። እኛ እንደፈለግን መቼም ሆኖ ያቅምም ሊሆንም አይችልም አይሆንም። ፈጣሪ የጻፈልንና የጻፈልን ብቻ ነው። እህል ውሃ ነው አብሮ ሊያረው ሊለያየንም የሚችለው ስለዚህ እንደ ዳኒ ስራ ቢሆንማ እንደ ዳኒና እንደ ሶስና ስራ ቢሆንማ ሀይሚና ብሩኬ እስካሁን ድረስ ባልቆዩ ነበር። የሰው ልጅ ከባድ ነው። በተለይ ትላንትና ላይቭ ላይ ባነሳው ነገር ዳጊ ዳጊ ነው፣ ዳኒ የሚባል ዳጊ ደግሞ የባሌ ስም ነው። የምን አባቱ ዳጊ ነው? ዳኒ ዳኒ ኩርንችት ማለት ነው እሱ ትናንትና ላይቭ ላይ ያልሆነ ነገር ሲቀባጥር ነበር። ሶ ብሩኬ ራሱ ይህን ሲሰማ ምን ሊሰማው እንደሚችል፣ አንዳንዴ እውነት በጣም ከባድ ነው። እኛስ ብንሆነ የሚለው ነገር ስናስበው በጣም ከባድ ነው። ምክንያቱም ብሩኬም የሰው ልጅ ነው፣ ሰው ነው፣ ስሜት አለው፣ በቃ ይከፋል። ይህንን ሲሰማ አሁን ትላንትና ፍቅረኛ አይነት ገለመሌ እያለ ሲቀባጠር ነበር እና በዚህ ራሱ በጣም በቃ መጥፎ ደረጃ እንደሚደራረሱ አንደኛ እዚህ ጋር ዩቲዩብ ላይ ማለት ስራቸውን ሴራቸውን በቃ ትክክል እንደሆነ የምታውቁበት ነገር ምንድን ነው? እዚህ ጋር ዩቲዩብ ላይ ነው አይደለ? ይሄ ነገር የተሰራው ምንም ድራማም ሆነ እውነትም ሆነ ሪሊም ሆነ ዩቲዩብ ላይ ነው የተወራው። ሄዱ እዛ መቀባጠር ምን አስፈለገ? እዛ ቲክታክ ላይ እና እነዚህ ልጆች ደግሞ በጣም ቁጥቦች ናቸው። በጣም የሰው ፍቅር የሰው መውደድ ያላቸው ልጆች ናቸው። ሰዋፍ አሁን ላይ ግን ሰዋፍ እየገቡ ነው። በቃ ስማቸው በየቦታው እኝኝኝኝ እነሱን ሰማ አንስተውና በጣም ነው የሚደብረው። እግዚአብሔርን ያ ዳጊ ተብየው ራሱ ስለ እሷ ምን ሲል እንደነበረ ማንን ገና ምንድን ነበር ያለው? እንኳን እንደነገርኳቸው አልነበርኩም፣ ግን ተቆራርጦ የደረሰኝ ቪዲዮ ነው እና ፓስተር አብነት ያፈቅራታል ገና እያለ ነበርና የእውነት በጣም ግራ የሚያጋባ ነገር ነው። ነገሩ ሁሉ በጣም ይደብር፣ የሚያስጠላ ግራም ያጋባ በቃ በተለይ በተለይ ይሁን ምናልባት የዩቲዩብን ስራ ለሚያቅሰው ምናልባት ድራማም ይሆናል ብሎ ይጽናናል። ዩቲዩብን በደንብ ለማያውቀው ሰው ግን እጅግ በጣም ከባድ ፈተና ነው እና እስኪ ለማንኛውም አትጨነቁ፣ ሁለተኛ ዩቲዩብ ላይ የሚወራወረውን ወሬ አትስሙ። ይሄ እነዚህ ሪከርዶች ድምጾች ምናምን እኔ ሁሌም እነግራችኋለሁ። ሀይሚና ብሩኬ ከተደባበሩ ወይ ከተጣሉ ለማንም ስልክ አያነሱም። ወንድሞቻቸው ራሱ ይህን በጣም ብዙ ፈላጊ ስላላቸው አስታርቁልን የሚል ብዙ ቤተሰብ ስላለ ለማንም ስልክ አያነሱም። እውነቴን ነው የምላቸው እከሌን አወራን እከሌን ያወራ ነው እያሉ ልባችሁን ለሚያንጠለጥሉ ልባችሁን ለሚሰብሩ እናንተን ለሚያስደነግጡ ሰዎች እባካችሁ ቦታ አትስጡ። እባካችሁ እነሱ ስራ ስለሆነ እየሰሩ ነው። እነሱ ሽቀላ ነው፣ እናንተ ደግሞ የእውነት ፍቅር ነው። ስለዚህ የተወራውን ሁሉ ደግሞ አትመኑ ውዶቼ፣ እውነቴን ነው ምላችሁ። እና ብሩኬ ዱባይ ሊሄድ ነው የሚባለውን ነገር ትክክለኛ መረጃ የለም። አንደኛ ደግሞ ስለተወራ ሳይሆን ወይም ደግሞ ሰው ስላለ ሳይሆን ብሩኬ ሳይናገር ስለማይሄድ ያን ጊዜ ለማውራትም ለመጨነቅም ያን ጊዜ ትደርሳላችሁ። እስከዛ ግን ተረጋግታችሁ ጸሎት እያደርጋችሁ ጠብቁ። ሀይምዬን ብሩኬን አንድ አድርግልን ፈጣሪ እያላችሁ ተረጋግታችሁ ጠብቁ እንጂ ይህን ያክል በቃ ማንም ያወራውን ወሬ አትበን ወይ ወዶች፣ ሁሌም እንደምላችሁ ከማንም በላይ ፈጣሪ ይግባበት። የነሱን ነገር አምላክ ያስታርቃቸው። ከምንም በላይ እህል ውሃ ነው። ፈጣሪ ካለ ሩኬም የትም አይደርስ፣ ሀይም የትም አትደርስም። እህል ውሃቸው ከሆነ አንድ ላይ ኑሮ ካላቸው ፈጣሪ የትም አይደርስም፣ የትም አትደርስም። ስለዚህ ቢያንስ ፈጣሪ ንመኑ እና ጸሎት አድርጉላቸው። በተረፈ ስራ እየሰራው ስለሆነ ድምፅ አለ።